እና እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው፣ ስለ ሀጂና ጫልቶ ጉዳይ እና ሀጂ እንደዛ ተቀጥቅጦ እናንተ የተቀጠቀጠ ሰውም ሰው ማይመስል ሰውየው ማለት ነው ጽድት ብሎ ቁጭ ብሎላችኋል። እና ቢቀጠቀጥ ቢደበደብ ምንም ቢታሰር ምንም እሱ አይገባውም? እዛ ቦታ ተመልሶ ጭቃ ታጥቦ ጭቃ የሚሉት ሀጂ ነው እውነት ለመናገር ማለት ነው። እና እንደዛ ሲቀጠቅጡት አይታችኋል፣ ሰምታችኋል፣ መቼስ በቪዲዮ እየለቀቁ ማለት ነው። አሁን ይኸው መቶ አብዲያ መቶ ጫልቱን የት እንዳለች አውጣት፣ ያረገዘችው ልጅ የእኔ አይደለም። ስለዚህ ወይ ደግሞ ከቤት እየጡጣ የኔ ልጅ ቁጭ ታርግና ያረገዘችውን ልጅ ይዛት ትውጣ የእኔ አይደለም ብሎ እየማለ እየተናገረ ነው ማለት ነው። እንግዲህ ከባድ ነው ጋይስ። አንዱ ልጆቼን ብሎ ወዲና ወዲ ይሯሯጣል፣ አንዱ ደግሞ የኔ አይደለም እያለ ያሰቃያል ሚስቱን። የሰው ልጅ ግን ተፈጥሮ ከባድ ነው ወላሂ። እና አሁን ይሄው ጫልቱ ደግሞ እሱ እስር ቤት ባለ ጊዜ አንድ ጊዜ በሰይፍ ተጣልቶ እስር ቤት አልገባም። ከዛ ሲታመም ከእስር ቤት አወጣቸው መሰለኝ። በዛ መሀል ያረገችውን አረገች። እሷ እንግዲህ እሱ ራሱንም አያቅም መሰለኝ። እና ለማንኛውም ካላወጣሽ መድኃኒት ጠጥታ ልጁን ካላወጣች አልፈልግም። እሷ ብቻ፣ እሷ ብቻ አይደለችም ሚስት፣ ሚስቶች ብዙ ናቸው። እንዴት ሌሎቹ አያረግዙም? እሷ ብቻ እንዴት ታረግዛለች? በአንድ ቀን እንዴት ሊሆን ይችላል? እያለ እየተናገረ ማለት ነው። ሌሎቹ ደግሞ ብዙ በነገራችን ላይ ስንት ሚስት ነው ያገባው? ታለ ሀጂ አስራ አምስት ሚስቶ- ሴቶች ማለት ነው። ወይኔ ጉድ! ይሄ ሰውዬ ግን አሁን እያዩት እንዴት ወደሱ ሴቶቹ ራሱ ግርም ይላሉ፣ እውነት ለመናገር ማለት ነው። እንደዚህ አይነት ሰው ሴቶች መጠጋታቸው ራሱ ይገርማል። ለሚስቱ ማይሆን፣ ለልጁ ማይሆን አንድ ሰው እኮ አንዷን ሴት ከጎዳ ያችንም እንደሚጎዳ እርግጠኛ መሆን አለበት የሰው ልጅ ግን አንዷን የሚያኖር ከሆነ እኔንም ሊያኖኝ ረኝ ይችላል፣ ብሎ ሙንኪል ሙንኪል ውስጥ ሊገምት ይችላል። ግን አንዷን እየበደለ ያው ሴት ሴት ናት መቼስ ምንም ልዩነት የላትም አደል ጋይስ። እና አንዷን እየበደለ አንዷን ሴቶች ራሱ ይገርማሉ። አስራ አምስት ሴት አገባው ሲል ሰምታችኋል። አሁን ይሄው ከእስር ቤት ከሚደበደበው ቦታ ተለቆ ጫንቱ ጋ ጋሌኩ እያለ ማለት ነው። እኔ ቢያደርገኝ ግን ያቺ ጫልቱ ማለት ነው፣ ልጇን ሰብስባ ይኸው ዩቱባ እንደሆነ እየሰራች ነው። ይህ ሰውዬ ምንም ቱ እቺ ሴትዮዋንም እዛ ቁጭ ብላ ሶስተኛ እርግዛ ተወልዳለች ከዚህ ሰውዬ ላይ እንደዚህ እያሰቃያት፣ እውነት ለመናገር የምሰራዋን እሷ ብሯ ነው እያጠራቀመ ቁጭ የምታደረጋትን መጥቶ እየለቀመባት፣ እናቱ ናት። በቃ እሷ ልክ እንደ እናት ስተፍሩላ ላዜም እናቱ እናት ታውቃላችሁ፣ እናት ማለት ነው አንድ ነገር ብታጠፉም እኛኛኛ ትልና ከዛ በኋላ ትረሳዋለች። እቺም እንደዛ ናት። ከሌ ወሊሌሽ ባል በባል ያኔ ባልን እናትም የሆነ ስትሬት አላቸው። ያኔ ባል እንደ ባልነት መያዝ እናትም እንደዛ ልክ እንደ እናት እሱን ማድረግ ለምን አስፈለጋት እንደ። ወንድም እኮ እንደዚህ አይነት ሴት አይፈልግም። በእርግጠኝነት እንደዚች ምስኪን ሆኖ ልክ እንደነዝም በቃ ምንም ቢያጠፋ ባክ ከጀሊክ ባሁላ ምን ነው ይሄን ያህል እሷ ራሷን ረሳች እኮ መቼ ሳይገባት ቢናገራት ልክ ልክ እንደሱ እንደሱ ናት እሷ ምስኪን ናት። ምን የመጨረሻ ለኢላህ ኢላላ ሄዶ የትም ሄዶ የትም ቦታ ባብኩቶ ታስሮ ማንም ደብድቦት በስተመጨረሻ እሷ ብቻ ነው ትዝ ምትለው ጭንቅላት ውስጥ ያለችው ጫልቱ እያለ ይሄዳል። መቼስ ቤቱን ያውቃል። እሷም ቤቱን አትቀይርም ለሱ ብላ ነው መሰለኝ ቤቱን አቀይራ አትኖርም፣ ከሱ ጭቅጭቅ እና እንደዛ ነው ምለው። ጋይስ እንግዲህ ይኸው ልጄ እኔ አይደለም እያለ እያሰቃያን ነው። ማታ እየደበደባት ካላወጣሽ እገላታለሁ እያለ ነው ሁላ እገላታለሁ፣ እኔ እውነቱን ካልነገረችኝ። እውነቱ ቢነገረው እሱ አይገባው ወይስ ያማሊል ነው? እኮ የእሱ ካልሆነ የማን ነው? ከደ ልጁ እኔ ግርም የሚለኝ ወይስ ልጅ አልፈልግም። ሲጀመር ልጅ አይፈልግም። ይኸው አሁን ሚስቶቹ አብረን ስንተኛ ምናምን ስናነ እኔ ልጅ አልፈልግም ብዬ ነው ቀድሜ የምነግራቸው። ጉድ እኮ ነው የሚያገቡት። እሺ አለኒካ ለኢላ ለማውራት እራሱ ይከብዳል። ለማንኛውም አላህ ሁላችንም ልቡን አይስጠን፣ እነሱንም መቼስ የእነሱ ነገር አያልቅ። እነሱንም እንግዲህ ልቡን አይስጣቸው። ሁላችንም አላህ ያስተካክለን። ሁላዬ ጥሩ ትዳር ጥሩ ትዳር፣ መተሳሰብ ያለበት ቦታ፣ መከባበር ያለበት ቦታ። አላህ ይረዝቅን። እንግዲህ ሁሉ ነገር በአላህ እጅ ነው። ይችላሉ። እሱ የማይሆን ነገር ደግሞ ለእኛ የማይሆንላችሁ ነገር አላ ያርቅላችሁ ማለት ነው እሱ እሱ ስለሚያውቅ አላ ያርቅልን እንደዛ ነው የምለው እንግዲህ የሚሆንልን አላ ያቅርብልን ሩቁን አላ ያቅርብልን አጠገባችንም ካለ አላ ያሳውቀን እሱ ነው የምላችሁ ጋይስ እንግዲህ ምን የሚደረግ ነገር አለ እና ውዶቼ ይህንን ነው የምላችሁ ወሬ አላበዛባችሁም ስለ ሀጂ ጉዳይ ነው እንደዚህ ተቀጥቅጦ መጣ መጥቶ አሁንም እሱ እዛው ነው፣ እዛው ረብሻ እየፈጠረ ነው ማለት ነው። አብዲ ቤት አንድ ሰዓት ይሆናል እዛው እየቀጠቀጠ ሄዶ ቁጭ ይላል አለ፣ ሄዶ እዛው እየቀጠቀጠ በሮን ሄዶ ቁጭ ይላል አለ። ሲያቅተው ካሜራ አስቀምጦ ቀዳው ማለት ነው፣ አብዲ እና እንደዛ ነው። ግን ለምን ለቀቁት? እውነት ለመናገር እስር ቤት መክተት ነው። ይሄ ሰውዬ እስር ቤት ክትት አድርጎ ከዛ አለማውጣት። መቺ ስቺ ጫልቶ የሚሏትም አርፋ አትቀመጥም፣ ወዲያ ትፈጠዋል። እናቱ ማለት ነው ወዲያ ትፈጠዋለች። በዛ ነው የምላችሁ። ጋይስ ሰብስክራይብ አድርጉልኝ እና አበረታቱኝ፣ ኧረ አበረታቱኝ። ቪዲዮውን እውነት ላይክ እያረጋችሁ አይደለም። ላይክ አርጉ ጋይስ፣ ላይክ አርጉ። አስተያየትም ካላችሁ ጻፉ።